በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወረሃ መጋቢት 14። አንድ አምላክ በመሆን በአብ በወልድ መንፈስ ቅዱስ መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች ሰባ አምስተኛ የሆነ የእስክንድርያ ሊቀጳጳሳት ጳጳሳት የቅዱስ ቄርሎስ የእረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። አገሩም ፍዩም ይባላል። በእርሷም ቅስና ተሾሞባት ነበር። ከዚያም ልቆ ወደ አባ ፍቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጪ የኢትዮጵያውያን አዘግት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሚያቸውንና ምስጥራቸውንም ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርቦ የእስላሞች ታላላቅ ሊቃውንቶቻቸውንና ከምሁራኖቻቸው ውስጥ ምምሮቻቸው ተከራከሩት። ጠቃሚ የሆነ እውቀት የተመላበትን መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፍቃዱ ይዘው በእስክንድርያ ሊቀ ጳጳስና ሾሙት። መንጋውንም ጠበቀ በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ስርዓትንና መመሪያን ሰራ። ይህም አባት በሊቀ ጵጵስና ሰባት ዓመታት ከዘጠኝ ወር ከአስር ቀኖች ኖረ ከቀኑም በሶስት ሰዓት አረፈ በምስክርነት አደባባይም ተቀበረ በጸሎቱ የምትገኝ በረከት ከኛ ጋራ ለዘላለሙ ትኑር አሚን። በዚች ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጢል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምነት በመነኮሳት ላይ ነገር ሰሪን እንደሚቀበል በሰማ ጊዜ በአቱን ትቶ ወደ እስክንድሪያ መጥቶ የሴት አዳሪያዎችን እና የአመንዝራዎችን ሁሉ ስማቸውን ጻፈ። ከክራይ ሰራተኞችም ጋራ ሲሰራ ይውላል። ደሙዙን በተቀበለ ጊዜ የሽምብራ ቅጣ ገዝቶ ይበላል። የቀረውን ገንዘብ ይዞ ወደ አንዲቱ ሂዶ ይሰጣታል። በዚህች ቀን ካንቺ ጋራ አድራለውና ራስሽን ለኔ አዘጋጂ ይላታል። ከያጣትም ልጠብቃት ከርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ። ሲጸለይና ሲሰግድ እግዚአብሔርን ስለምን ያድራል። ስነጋም ስራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎቹ እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ምስጥሩን ገለጠች፣ ጋነንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለች እና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳና መነዝር ገንዘብ በመስጠት ከአጣት ይጠበቀናል እንጂ ነውር የለበትም ብላ ነበረና የቀሩት አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቱን ነው ማለትን ፈሩ። እርሱም ይቺስ በእገለ እለት ትጠብቀኛለች ይል ጀመር። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ስጋ የለኝምን? ወይስ እግዚአብሔር መነኮሳትን ተቆጥቶ በፍቶት ተቃጥለው እንዲሞቱ ትቷቸዋልን? አላቸው። እነርሱም ልብስህን ለውጠህ ምስት አግባ፣ ይህ ይሻልሃልና አሉት። እርሱም አሁን ቢወድ በምስቴ እጠነቀቃለሁ፣ በዚህም በክፉ አናኗር እኖራለሁ። እናንተ ግን ከነ ዘንድ ሂዱ ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አደርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንዱ ነውና እለትቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፤ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱ ጥቅም ያገኘ አመንዝራዎችም ዝሙታቸውን ተው ከእርሳቸውም ሃሂራዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና፣ ይህ ሽማግሌ እስከ መቼ ድረስ በዚህ ክፉ ስራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህ በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱም መድረክ የዚች ሀገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋራ ለዘላለሙ ይኑር አምን። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ ሀገር ከብህንሳ ከተማ ነው። ወደ መክሲሚያኖስም ክርስቲያናዊ ሲኖዳ አማልክትን የሚያመልክ ነው ብሎ ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሥም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነ መሰከረ። መክሲሚያኖስም ይህን የከበረ አባ ሲኖዳን በምድር ላይ ዘርግቶ በብረቶች እንዲደበደቡ ታዘዘ። አጥንቶቹ እስቲሰነጠቁ ደሙም በምድር ላይ እንደ ውሃ እስቲፈስ እንዲሁ አደረጉበት። ከዚህም በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወይኒ ቤት ጣሉት። የእግዚአብሔርን መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው፣ አበረታው። በርታ አትፍራ፣ ስለ የክብር አክልት ተዘጋጅቶ ልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ። እግዚአብሔር እንዳዘዘኝ እኔም ከአንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋም ጊዜም የነገስታት ትእዛዝ የሚተላለፍ ያን አምፀኛ ሄዳችሁ እዩት፣ ሞቶም ከሆነ ለውሾች ጣሉት ብሎ መክሲማኖስ ወታደሮቹን አዘዘ። ወደ እርሱም በደረሰው በደረሱ ጊዜ ቆሞ ሲጸለይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የህመም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛ ደስ እንዳለው ሰው ተግቶ እንደሚጸለይ ስለ እርሱ ለንጉሱ ነገሩት። እርሱም ንጉሱም ወደ እርሱ አስመጣው ከህይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ስራይ ታላቅ ነው አለ። ከዚያም ዘቅዝቆ ሰቅለው ከበታቹ እሳትን እንዲያነዱ አዘዘ። ይህንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት። ደበደቡትም። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆረጠው ለውሾችም እንዲጥሉ ታዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን ምእመናን መጥተው ስጋውን ወሰዱ። በአዳዲሶቹ ልብሶችና በጣፋ ሽቶቹ ገነዙት። በሳጥንም አድርገው ቀበሩት። ከስጋውም ብዙ አስደናቂዎች ታምራቶች ተደረጉ። በረከቱ ከእኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ደግሞ የከበሩ አጋኒዮስ አውንድሪዮስና ብንዲዮስ በሰማዕትነት አረፉ። እልህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስ ቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች ሀገር ውስጥ እንዲሰብኩ ላካቸው እንጂ በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋያም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ። በረከታቸውን ከኛ ጋር ለዘላለሙ ትኖር አሜን። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ ሰባት ዓመት ያህል የጋነን ግንኝ ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያ ቶማስን ቶማስንም ባየችው ጊዜ ሐዋርያ ቶማስንም ባየችው ጊዜ የክርስቶስ ሐዋርያ ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት ያገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ድዊ ድው ድው እያደረገ በመታወክ መጣ። ድምጡም ትላለና ቀጭን ነው። በሴትና በወንድ ስራ ሁሉ ነይ እርስ በርሳችን አንድ እንሁን አለኝ። በተኛውም ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ። እኔም ከጸሎት የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ፣ አድነኝም አለችው። ሐዋርያ ቶማስም ሰምቶ ጸለየ፣ ጋነኑም ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላዩ አማተበ፣ ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿ አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያን ወገኖች ላይ ትደር ለዘላለሙ አሜን። መጋቢት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ ጋኔን ያደረባትን ሴት ፈውሶ አሕዛብን ያሳመነበት። ቅዱስ አባ ባጥል ትሩፈ ትሩፍ ምግባር በአንድ ወቅት ከእስክንድርያ ዝሙትን ለማጥፋት የተጋደሉ ጻድቅና አረጋዊ አባት፣ ቅዱስ ሲኖዳ ወይ ሽኖዳ ሰማዕት፣ ቅዱስ ቄርሎስ ሊቀ ጳጳሳት። ወራዊ በዓላት አቡነ አረጋዊ ወይዘ ሚካኤል፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ሲምኦን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን፣ ጣትህን ወደዚህ አምጣና እጆችን ኢ እጅህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመነህ አትሁን አለው። ቶማስም፣ ጌታዬ አምላኬም ብሎ መለሰለት። ኢየሱስም፣ ስላየኸኝ አምነሃል ሳያዩ የሚያምኑ ብፁዓን ናቸው አለ። ዮሐንስ ወንጌል ምዕራፍ ሀያ ከቁጥር 26 እስከ 29። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉህ አእላፋት መላእክትን እያሳሰቡ የችግረ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጸድቃን ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርከው፣ ይህንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባብን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛን ሁሉን የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ